አሰላሙ አሌይኩም ወረህመቱላሂ ወበረካቱህ ወደና የተከበራችሁ የኢትዮጵያ ቤተሰቦቻችን እንዴት አድራችኋል? ደህና ናት፣ ሸኛ ደህና ነን አልሐምዱሊላህ። ያው የእኔ እንጀራ በጥዋት ነው። በጥዋት እለቅሻለሁ። የዛሬ ውሏችን ያለን በኋላ በኋላ ይሻለኛል። ለጧት ድምጽ ብዙ ደስ አይልም ዱካክ ስለሆነ፣ አሁን እንጀራችንን ፈላፍላፍ ላፍናል። እሺ ውድ ቤተሰቦቼ እንጀራዬን እንደዚህ በማረ ማሻአላህ፣ ተባረከ ለረህማን ጋገሪ እየጨረስኩ ነኝ። እዩት እንዴት እንደሚያመር soft soft የሆነ እንጀራ። እንጀራ ሲያመር እዩት ይተባል ይተባል ይባላል። ቆንጆ እንጀራ ነው ማሻአላህ። ይሄን ይመስላል የሁለት እንጀራ እሺ፣ ቤተሰብ ሽንኩርት ስከት ምናምን አላሳየኋችሁ። እንጀራችን ጋግረን ጨርሴ እዚ ጋር ደግሞ ቆንጆ ፍርፍር ልሰራ ካሽን ያለሁ ማለት ነው። እሺ፣ ውድ ቤተሰቦች ቁርሳችን ደረሰ። እንደዚህ ያማረ ፍርፍር ማሻአላ እዚህ ጋር ደግሞ የሚገርም ዳቦ ቆንጆ ዳቦ አለ። እንግዳ መጥቶ ማለት ነው። እዚ ሻይ አፍልሰና ኑን ብላ እሺ ውድ ቤተሰቦቻችን፣ ከጽዳት በኋላ አላሳያቸው እናቴ ስለመጣች ምን አደረግኩ መሰላችሁ? ቡና እያጠጣኋት ጧጧት ስለምጠጣ ብዙ ቤተሰቦቻችን ጧጧት ይጠጣሉ አይደል? ጧጧት ስለምትጠጣ እያጠጣሁኝ እኔ ቤቴ እንደዚህ አዘጋጀሁኝ። በጣም ወዱ ህመንትን አልጋ ልብስ እርግጠኛ ትጉር ያለሽ እንደ ከሌ ምሳይ ምናምን ምናምን ትሉኛ፣ አላቸው። እኔ ሌላ ነኝ። ያቺ ሲትዩ ሌላ ሰው ናት። የኔን ገጸ ባህሪ አትላበስም። እኔ ደግሞ እሷን ገጸ ባህሪ መላበስ አልችልም። ኔቸር ተፈጥሮ ነው። እኔ ዝም ስል አያምርብኝም። በቃ ሰው እኮ የራሱ የተፈጥሮ ሀያ የሚባል ነገር አለ። ተፈጥሮ አለ፣ የሰጠን ተፈጥሮ። ስለዚህ ያን ተፈጥሮ ደግሞ ምንም ማድረግ አልችልም። ስለዚህ እኔ ቤቴን አጸዳው፣ እንደዚህ እናቴን ሰታተልኩ ምናምን አደረግኩ። ስለዚህ ለዛ ነው ተፈጥሮ ነው እንጂ ክፋት ወይም መንቀባራ ማካበድ ማካበር ምናምን ምናምን አይደለም። እችንም እንደዛ አጸዳሁኝ፣ ግቢዬን አጸዳሁኝ። ከዛ ደግሞ ሽንት ቤት አጽድቻለሁ። እዛ ጋር ትናንትና ዶሮ እዛ ደግሞ ከሰላ አቀጣጠ ያለውኝ፣ ትናንት ዶሮ አጥብ ያለሁኝ፣ ዛሬ ነው ዶሮ ምሰራ ከታትፍ ያለው። ይኸውላችሁ ሽንኩርቴንም ከታትፍ ያለው ዶሮአችን እንሰራለን ዛሬ እንግዲህ፣ ትቅ እንግዳ አለች እናታችን አያት፣ እዚህ ቆማሌ እና ይሄንን ይመስላል። ጅማ አፍሮጌ ማምር ይሆናል። እናንተም ደግሞ አላህ ከስደት አውጥቶ እናታችሁን አባታችሁን እምታስደስቶ አላህ ያደርጋችሁ። ከዚ በላይ ምንም የለም ለሰው ልጅ ለሰው ልጅ በቃ ትዳሩን ይዞ ቤቱን ይዞ እናቱ ሲመጣ አባቱ ሲመጣ እህቱ ቤተሰቡ ፋሚሊ ደግሞ የበለጠ እናትና አባት ነውና እነሱ ሲመጡ በቃ ማዕረግ ማዕረግ ተውት። እንደዚህ መጫወቱ መጠጣቱ ምናምን ምናምን ድባቧል አይደለ? ይገባቸዋል። ያነጣላህ ይወፍቃችሁ። እንግዲህ አሁን እኔ ሽንኩርቴን ጥጄ ምን ብዬ ደግሞ እናሳያሳያቸዋለ ምንሰራው እንቁላል አሉን። ይሄ እንቁላል ይሄ ሀያ ሶስት በላይ የተገዛ እንቁላል ነው ሰዎች። ይሄ ደግሞ እናቴ አንጥሳለ ነው ያቸው እነዚህ እነዚህ ይሄ እናቴ ያምጥታለኝ ነው። ስትመጣ ያው እናቴ ሴት ቤት ስትመጣ ቋጥራለች ቤት ወንድም ቤት ይሁን ቆጣጥራ ምን ብላ ነው አይደለ። ስለዚህ እረ በት ተወደደ እንቁላል ምንድነው? ለኢላ ቤትሽ ሞልቷል እንዳትሉ ስድስት ስድስት ስምንት ካሮክ ይበላል

ያ የሮ ናቶች ለይ እስ እዝች ጋር ዶሮ እየበስላለች ልጬ ሰሃን ላይ ያደርጋለሁ። ደግሞ ሩዛችን ማሻ አላህ ሆኗል። ስራችን እየተጧጧፈ ነው ማለት ነው። እና የጁምአ ውሏችን ይሄንን ይመስላል። ገና አላለቀም።

የቡናዬ ወዳጆች አህለን ወሰሀለን ተፈደሉ። ቡናችን ረህማን አይዩ ታቆላል። ይሄ ነው በቃ። ያው ቡናዬ በጣም ተወድታላችሁ፣ አመሰግናለሁ። እኔም ፕሮቶኮሉን ጠብቄ ነው የምቆራ ሀቂቃ፣ ከካስተጣጠቡ ካለቃቀሙ ጀምሮ ማለት ነው። ይህን ይመስላል። አዛን አለ፣ አንደኛ አዛን፣ ስድስት ሰዓት ሆኗል ተባረከላ ራማን የነው እሺ፣ ውድ ቤተሰቦች ሻወራችንን ሰላታችንን እንደዚህ ፏፍ ብለና ማሻላህ የራህማን ያው ዛሬ ትልቅ እንግዳአለ ብያቸዋል። እዚህ ጋ ደግሞ ዶሮ ሳልበላው ሳልበለው መራቅ ጠባለ። ሰላም አለይኩም። ሰላሙ አለይኩም ረህመቱላሂ በረካቱ። ተራስንናሁ ሰላም አልሀምዱሊላህ። ያው ጁመአ ልንበላ ነው። እንብላ። ዝግጁ ነህ? መብላ ብቻ ነው የምፈልግ። እንብላ። ተፈደሉ ውድ ቤተሰቦች ቡናችንን ቀርተናል። ይገርማችኋል፣ ምርቃ ነው አለፈ፣ ሳልጋረጽ የእናት ምርቃን ትላላችሁ። እንደዚህ የሚያምር ቡና ተፈልቷል። ኑ